ወይዛረ ዚና ዚና ይበዛላሉ። ይሄ እንግዲህ አስተውሉት። አሁን ዚና ይበዛል ሲባል ዚና ቤቶች በግልጽ ተከፍቶ ንግድ ፍቃድ ተሰጥቷቸው እየሰሩ ነው። ዝሙት የሚሰራበት ቤት በንግድ ፍቃድ ደረጃ ጸጥቆላቸው ዝሙት ይሰራሉ። ትንሽ ረፈድ ካለ ከሁለት ሰዓት ተኩል ከሶስት ሰዓት በኋላ ወደ ቦሌ ወይ ወደ ሳር ቤት ወይ ወደ የሆነ ቦታ ብትሄዱ በግልጽ ሴቶች መሀል መንገድ ላይ ቆሞ መኪና ያስቆማሉ። ወደ ሚዲያው ደግሞ ብትመጡ የሙስሊም ስም የያዙ ከላይ ዝም ብሎ ቁራጭ ሂጃብ ጣል ያደረጉ ጸጉራቸውን ወደ ላይ ያቆሙ የሚቀጣጠሉ ነገሮች ከኋላም ከታችም ከላይ የሚቀጠሉ ነገሮች አሉ። ሴቶች የሚቀጥሏቸው ይህን ያስቀጠሉ አብዛኛው ወደ ጃሀንም የሚጠሩ በእስላም ስም ሚዲያ ላይ የተሳተፉ ሰዎች አሉ። ቅያማ ሊደርስ አካባቢ እንዲህ አይነት ጸያፍ ስራ የሚሰሩ ሰዎች ከነተግባራቸው ፊት ለፊት ይታያሉ፣ አሉ ያለ ነቢ። ሴቶች ይበዛሉ አሉ ሴቶች በግፍ ይኖራሉ። ለዚህ ነው እስላም ሀቅ የሚጠብቅና ያንን ከቦታ የሚያደርስ ከሆነ ለአንድ ወንድ አራት ሴት የፈቀደው አላህ ነው። ለእኛ መስላህና መፍሰዳውን የሚያቀልን ወደድነም ጠላ ነው። ሌላ የአውሮፓ ሀገር ብትሄዱ ሴቶች በግፍ ነው ያሉት። አንድ ሚስት በጋብቻ ስም ቤት ያስቀምጣል። ምናልባት ሰላሳ አርባ ሊኖረው ይችላል። ከእስላም ውጭ ያለው ሰው ቻይና ሲሄድ አለችው፣ ዱባይ ሲመጣ አለችው፣ አሜሪካን ሲሄድ አለችው ለንደን ጀርመን፣ በየአገሩ ያገኛል። ግን ይህ ሰው መጥቶ እስላምን ይቃወማል። አንድ ወንድ አራት ሴት እንዲያገባ ይፈቅዳል ብሎ ተቃውሞ ያቀርባል። ለራሱ ግን አራት አይደለም እኮ አርባ አይደለም አራት መቶም አይደለም ቁጥሩ አይታወቅ። እስላም ግን የሚችል አካል አንድ ያገባል፣ ካልቻል አርፎ ይቀመጣል። አንድም አይፈቅድም እስላም እኮ ካልተቻለ አደለ እንዴ የአማእሸር ሸባብ መንስተጣ ሚንኩሙልባአተፈል የተዘወጀ አሉ ነቢያ ላይ ሰላት ሰላም እናንተ ወጣቶች ወይ ከቻላችሁ አግቡ አሉ ነብዩ። ካልቻላችሁ ደሞ ጾምን ጾሙ ነው ያሉት የአላህ ነብይ። ከቻለ አንድ እንዲያገባ ያነሳሳል። ከዛ ካለፈስ ሁለት፣ ሶስት፣ አራት ድርስ ይፈቅዳል እስላም። ጥሩ አእምሮ፣ ጥሩ አቅል፣ ጥሩ የአመራር ብቃት ላላቸው ሰዎች ይፈቅዳል። እስላምን ለሚጠብቁ፣ መብትን ለማያዛቡ የመጀመሪያዋን ቤት አስቀምጦ ከሁለተኛ ጋ ሽርሽር ማሄድ የመጀመሪያዋን መፍታትም የለ ማኖርም የለ አንጠልጥሎ ትቶ ከምትመጣው ዋጋ እንደፈለገ ለመሆን ሳይሆን መብታቸውን ጠብቆ በስርዓት ለሚያኖር ሰው ይፈቅዳል። ያ ማለት ጋጠ ወጥነትን ይፈቅዳል ማለት አይደለም። በዛው ልክ ደግሞ ፈቅዶ ሴቶች መሀል ላይ ገብቶ የሚደናበሩ ወንዶችንም እንደዚሁ ያስጠነቀቃል ሸሪያ። ቀማሽ የሆኑ ወንዶችን እያመጡ ዞር በይ ሚሉ ማይዋጥላቸው መላይካ ይፈልጉ እየመሰለ ዝም ብሎ ነካነካ የሚያደርጉትን ያወግዛል። የተረገሙ ናቸው። እንደዚህ በሸሪያ የሚፈቅደው ያላህና የነብዩን ሐቅ በስርዓት ጠብቆ ስሜቱን ገጥቶ ለሁሉም ሀቃቸውን በቦታቸው የሚያስቀምጥ ከሆነ እሰይም። ግን ምንም ሳይኖር ዝም ብሎ ሴቶችን ከኋላ ኋላ መከተል ይሄ ይከለክላል እስላም፣ አይቻልም። ሴትን ተከትለ ስትሄድ ምን ማስከትል እንዳለብህ ይነግራል ሸሪያ። አቅም ሊኖሩ ይገባል። ገንዘብ አላት፣ ሳውዲ ደርሳ የመጣች፣ ዱባይ ደርሳ የመጣች፣ ከአረብ ሀገር የመጣች፣ እንዲህ አይነት ነገር ላይ የምትንጠለጠል ወንዶች ካላችሁ ከአሁኑ አላህን ፍሩ። በአቅም በመቻል ነው። የሆነችን ሴት የሆን ነገር አድርገን ብንሸኛት ስማችን ብቻ አይደለም የሚጠፋው እኮ የእስላምን ገጽታ ነው የምናጠፋው። የሙስሊሞችን ገጽታ ነው የምናጠፋው ሰሃቦች ሲሰሩት የነበረውን ገጽታ ነው የምናጠፋው ግን ከጠበቅነው ሴቶች ራሳቸው እየዞሩ እንዲህ አይነት ባሎችን ካገኛቸው ለሁለተኛም ለሶስተኛም ቢጠይቋቸው ለአራተኛም ቢጠይቃቸው ለምናቸውም ግቡ ይላሉ ራሳቸው ስለዚህ ሴቶች ይበዛሉ ሴቶች ይበዛሉ የሚለውን አይቶ ዝም ብሎም ዘሎ መግባት አያስፈልግም ትበላለህ መስፈርቱን ማሟላት አቅም ካለ የምትችል ከሆነ ብቻ ነው ወይቅል ሪጃል አሉ ነብዩ ወንዶች ያንሳሉ ይሄ የቅያማ አንደኛው ምልክት ጭምር ነው ሀታ የኮነ ልኸምሲን እምራአ አልቀይሙል ዋሂድ አሉ ነቢ ዓለይሂ ሰላም። ለሐምሳ ሴት አንድ ወንድ ብቻ እስከሚሆንላቸው ድረስ ሲቆጠር እንደዛ ሊሆን ይችላል። ከላስ ቅያማ ሲቀርብ በተለይ ወደኛ ሀገርም አሁን ያው በኢፋ ሚዲያ ላይ ብትወጡ ቻናል ላይ ሐምሳ ሴቶች የሚቀርቡ ከሆነ ሁለት ወንዶች ነው መሀል ላይ የምታገኙት። መንገድም ሶስት አራት ወንዶች ሲሄዱ ሰላሳ ይሆናሉ ሉ ሴቶቹ ሲሄዱ ካላስ ይሄ ቅያመ ምልክት ነው። ነቢ ዓለይሂ ሰላቱ ወሰላም የተናገሩት ይከተሉታል አሉ ይበዛሉ። ያ እንግዲህ እነዚህን ፍትናዎች የምንቀንስበት አቅም ያላቸው ሰዎች ሁለት፣ ሶስት፣ አራት ሸሪያን ጠብቆ የሚያገቡ ከሆነ ይቀንሳል ፍትናው እህቶቻችንም ከዝሙት እንጠብቃለን። ስለዚህ ቅያማ ሊደርስ አካባቢ ሴቶች ይበዛሉ፣ ወንዶች ያንሳሉ። ያ ማለት አንዳንዶቹ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት አዲስ አለ ሁለት የትዳር አጋሮች

አደራ፣ ሪጃል ምን ኒስ። ከኔ በኋላ ከሴት በላይ ፍትናን ጥዬ አልሄድኩም አሉ ነቢ ዓለይሂ ወሰለም። ሂዱ ወደ ሱቆች አካባቢ። አሁን ወንዶች የቆሙበት ነው፣ ሴቶች የቆሙበት ሱቅ ነው። ሴቶች ካፌ ግቡ እስኪ። ወንዶች የሚያስተናግዱበት ካፌና ሴቶች የሚያስተናግዱበት ካፌ አንድ ነው? ነው አይደለም? ሂዱ መርካቶ ግቡ። ጸጉሯን አቁሟ ጫማውን እያስጮኸች ሽቶ ተቀብታ ስትሄድ እኮ አንድ ወንድ ብቻ እኳ አይደለም ዞር ብሎ የሚያየት፣ በዚህ መሀል ስታልፍ ይሄ ሁሉ ሰው ይዞራል ወደ እሷ። ለስንቱ ነው የምትሆነው? አንተም ማያብት፣ ያም ማያት፣ ይሄም ማያት ለሁሉም ደርሳለች እንዴ? አደርስም። አንዳንድ ሰዎች እንደውም መኪና የሚገጩ ሰዎች የሚጋጩ ሰዎች አሉ። ሴት እያዩ ከፊት ለፊት መታ ካለፈች እሷን ዙሮ እያየ ከመኪና ጋር ሂዶ ልትም ምን ሆንከ ብለህ ወረደ ብትጠይቀው እንቅልፍ ይዞኝ ነበር ይላል። እንደውም ትንሽ ሀያ አላቸው አደባ አላቸው የሚባሉ ሰዎች ማታ ማታ ቤት ገብቶ በሞባይላቸው ነው የሚያዩት ሴቶችን። ቀን የታዩ ሴቶችን በሙሉ ሰብስቦ አይቶ ጨርሶ ነው የሚተኙት። እንትና ቻናል ላይ ምን ተላለፈ እንትና ቻናል ላይ ምን ሆነ እንትና ቻናል ላይ ምን ሆነ የሆኑትን ሴቶች በሙሉ አይቶ እንቅልፍ ዝረ ካልሆነ አይወስ ደግሞ እንቅልፍ። ይሄው የአላህ ነቢይ ዓለይሂ ሰላት ወሰላም ማተረክቱ ባዕድ ያሉ ነቢዩ ፊትነተን አደር አለ ሪጃል ሚነኒሳ ሙተፈቁን ዐለይህ። በወንዶች በጣም ጉዳት የሚያስከትሉ ሴቶችን ካልሆነ ሆነ በስተቀር አሉ ነብዩ አለይሂ ሰላም። በሌላ ሀዲስ እሳቸው በጣም ጠንካራ የሆነ ወንድ ቀልብ ያለውን ታሸንፋለች አሉ ነብዩ አለይሂ ሰላም። አትጠጋው ነው አትቅረብ ይኸው፣ እስላም አትጨብጥ፣ ካጂ ነብይ ሴት እንደፈለከ አታውራ፣ መንገድ አብራ አትሂድ፣ አብራ አትቀማመጥ፣ አንድ ክፍል ላይ ያለው ለዚህ ነው ከባዱን ሰባብራት አስቀምጣል ይቻሉ። የአላህ ነቢይ ዐለይ ሰላቱ ሰላም የበኒ እስራኤሎች ፍትናም ይሄ ነበር፣ በሴቶች ነው የተፈተኑት። ስለዚህ ከሴቶች ጋር ጥንቃቄ ማድረግ ያስፈልጋል። በዘዴ በሲስተም ነው እንጂ እኛ እንፈተናለን፣ የታወቀ ነው። እነ መርአተ ሆሊቀት ሚን ዲለ አሉ ለንተስጠቂ መለካ አለ ጠሪቅ አሉ ነቢይ ዐለይ ሰላቱ ሰላም ከጎን አጥንት ነው የተፈጠሩት አሉ ነቢይ ዐለይ

ምላሷ ደግሞ ጥሩ ቢሆን መልኳ የተወሰነ ሊሆን ይችላል። እነዚህ ሁለቱም የተስተካከሉ ቢሆን ደግሞ በወጪ ልታስቸግርህ ትችላለች። በወጪ ጥሩ ብትሆን ደግሞ የቱ ጋር የቆምከበት ቦታ ንገረኝ ልትል ትችላለች። እግር ግቢ የሚረጥበትን ሳት ንገረኝ ልትል ትችላለች። ትዳር ላይ ስትገቡ ይህን አስባችሁ ግቡ አሉ። የሆነ ነገር ይገጥመሃል። በቃ በዚህ በገጠመህ ነገር ላይ ከተጠቀምከበት ተጠቀምከበት አሉ ነቢ ላ ወይን ዘሀብታ ቱቂሙሃ አሉ አስተካክላታለሁ በደንብ አርጌ ቀጥቅጬ ቀጥ እንድትል አድርጋታለሁ ብለህ ከሄድክ አሉ የአላህ ነቢ አሉ ብዙ ወንዶች ዋጋዋን ሰጥቼ ቀጥ ለጥ ነው ማድርጋት ይላሉ። አይደረግም አችልም በዚህ መንገድ ከሄት ካሉ የአላህ ነቢ ከሰርተሀ ትሰብረው አሉ የአላህ ነቢ ወከስሩሃ ጠላቁሃ አሉ የአላህ ነቢ ይኸው መሰበር ማለት ምን አይኗ ልታጠፋ እጁ አልሰብር እግሩ አልሰብር ነው። በዱላ በካራቴ አይደለም። ከላስ ይሄን ነገር ንፁህ ነው የምፈልገው ልክ እንደሚታይ ወረቀት ነጭ መሆን አለብሽ ብለህ ከሄድክ አትስማሙም፣ ትፋታላችሁ። መቻቻል የሚባል ነገር አለ። ብዙ የምትሰትርልህ ነገር አለ። ብዙ የምትሰትርላት ነገር አለ። እንዲሁም ደግሞ ኦቨሩ ሆኖ በጣም ከመጠን በላይ ሆኖ ዝሙት ላይ ሊጥልህ የነበረውን ሻህዋህን ቦታው ላይ አድርሰሃል። የሚያማምሩ ልጆችን ሰታለች። በላ ፍቃድ በየሻይ ቤቱ ጮጋራዬን ኩላሊቴን ጉበቴን ስትልበት የነበረውን ዘይትትተ ቤት ምግብ መመገብ ጀምርሃል። የሆነ ቀን እንዲህ አለችኝ፣ የሆነ ቀን ደግሞ አንተን ብሎ ወንድ አለችኝ። ይሄን ብቻ አይደለም ማሰብ የሚያስፈልገው ይህን ብትለኝ ደግሞ ይህ ደግሞ ጥርጎ እናላት ብሎ ማሰብና ባላንስ ማድረግ ያስፈልጋል። ይሄ ከሌለ በቃ እያመጣህ መሸኘት ነው የሚሆነው። ንጹ የለማ እያቻቻል ከመኖር ነው እንጂ ንጹ የለም። ሁላችንም ንጹህ ልብ ንጹህ ቀልብ ንጹህ አይነት አእምሮ ይዘን የምንገኘው ጀነት ላይ ብቻ ነው። ዱኒያ የታበ አገር ነች። ሁላችንም ላይ ስህተት አለ። ስለዚህ ቀጣ